በሰሞኑን የቲክቶክ ግርግር ላይ የኢትዮጵያ ሃይማኖት ተቋማት ጉባኤ መግለጫ ሰጥቷል። እሱንና እንዲሁም ደግሞ በኢትዮጵያ እስልምና ጉዳዮች ጽህፈት ቤትም የተሰጠውን መግለጫ እናሰማቸዋለን። እስከ መጨረሻው አብራችሁ እንድትቆዩ በአክብሮት እንጋብዛለን። በሰሞኑን የቲክቶክ ግርግር ላይ የኢትዮጵያ ሃይማኖት ተቋማት ጉባኤ መግለጫ ሰጥቷል። እሱንና እንዲሁም ደግሞ በኢትዮጵያ እስልምና ጉዳዮች ጽሕፈት ቤትም የተሰጠውን መግለጫ እናሰማችኋለን። እስከ መጨረሻው አብራችሁ እንድትቆዩ በአክብሮት እንጋብዛለን። በኢትዮጵያ የሃይማኖት ተቋማት ጉባኤ የተሰጠ መግለጫ። የሃይማኖት ንጽጽር በከፍተኛ ሃይማኖታዊ ሊቃውንት መካከል በህግ በስርዓትና በጥብቅ ዲሲፕሊን የሚመራ በዶግማዊ ጉዳዮች ላይ የሚደረግ የሰከነ ውይይት ነው። በአማኞች መካከል የሚደረግ ስርዓት የለሽና የሚያጠለሽና ክብረነክ መሆን ወንጀል ነው። ከቅርብ ጊዜ ወዲህ የማህበራዊ ሚዲያው እድገትና ተደራሽነት እንዲሁም መስፋትን ተከትሎ በተለያዩ ርዕሰ ጉዳዮች ላይ የሚያተኩሩ አጀንዳዎች ላይ በአወንታዊና በአሉታዊ የሚፈረጅ ይዘት ያላቸው ስራዎች ተሰርተው አየር ላይ ሲውሉ እናያለን። አንዳንዶች ደግሞ የራሳቸውን የማህበራዊ ሚዲያ መድረክ በመክፈት የተለያዩ ግለሰቦችን ወደ መድረካቸው በመጋበዝ በተለያዩ አጀንዳዎች ላይ በደጋፊነትና በነቃፊነት ላይ ተሰልፈው የጦፈ ክርክር ሲያደርጉም እንመለከታለን። ዘርፉና የመገናኛ መድረኩ የራሱ የሆነ የአጠቃቀም መመሪያ ያለውና በጥብቅ ዲሲፕሊን እንዲመራ የሚጠበቅ ቢሆንም አንዳንድ ግለሰቦችና ቡድኖች መድረኩን ከዓላማው ውጪ ለሆነና ለግልና ቡድናዊ ፍላጎታቸውን መጠቀሚያ ለማድረግ በተለያዩ ሃይማኖትና እምነት ተከታዮች መካከል መተማመኑና መከባበሩን የሚሸረሹ ይዘቶችን ክብረነካዊ በሆነ አቀራረብ ግልጽ ጥላቻን የመስበክ ልምምድ ከጊዜ ወደ ጊዜ እየተባባሰ ይገኛል። ይህ አይነቱ አቀራረብና ልምምድ አልፎ አልፎ በአንዳንድ የሃይማኖት ተቋማት ውስጥ በመደበኛ የአምልኮ መርሃ ግብር ላይ በፊት ለፊት መድረኮችም ሲቀርብ አይተናል። ልምምዱና አቀራረቡ ከወዲሁ ሊታረምና በሕግና ስርዓት ሊከናወን እንደሚገባው ጉባኤያችን በጽኑ ያምናል። ከዚህ አንጻር ከሰሞኑ የሁለት ታላላቅ ሃይማኖቶች የተቀደሰ የጾም የጸሎትና ከፍተኛ ደረጃ የመንፈሳዊ እነጻ ላይ በሚገኙበት ጊዜ ከመንፈሳዊነትና ከሃይማኖቶች መሰረታዊ ሴት ጋር የሚቃረን ተግባር በማህበራዊ ሚዲያው በስፋት እየተሰራጨ ይገኛል። በተለይም አንዳንድ የኦርቶዶክስ ክርስትና አማኝ ነን የሚሉ ግለሰቦች የእስልምና ሃይማኖት ነቢይ በሆኑት በነቢዩ መሐመድ የአላህ እዝነትና ሰላም በእሳቸው ላይ ሁንና ድፍረት የተሞላበት ክብረነክና ጸያፍ ንግግር ሲያደርጉ ታይተዋል። ይህም ሙስሊሙን ወገን ብቻ ሳይሆን ሰላም ወዳዱን ወገን ሁሉ አሳዝኗል። ጉባኤያችንም ይህ አይነቱ ኢ ስነ ምግባራዊና ኢ ህገወጥ ተግባር የትኛውም ሃይማኖት ተቋም የማይወክል የሚወገስ ተግባር መሆኑን ለመግለጽ ይወዳል። ከዚሁ ጋር በተያያዘም አንዳንድ የኦርቶዶክስ አማኝነን የሚሉ ወንድሞችና እህቶች የግለሰቡን ህገወጥ ተግባር ተቋማዊ ለማድረግ የሚያደርጉትን እንቅስቃሴ እያጤኑና ግለሰብንና ተቋምን እንዲለዩ እንመክራለን። በአንጻሩ አንዳንድ ሙስሊም ነን የሚሉ ግለሰቦችም ተደፈርን በሚል ስሜት የክርስትናን አስተምህሮንና የኢየሱስ ክርስቶስን ክብር የሚነቅፍና የሚያጠለሽ መላውን ክርስቲያን በሚያዋርድ መልኩ ምላሽ ሲሰጡና ድርጊቱን በፈጸመው ግለሰብ ላይ የደቦ ፍርድ ሲያስተላልፉ ይታያሉ። ይህም ሕገ ወጥነትን ከማስፋፋት ባለፈ ጥፋትን በሌላ ጥፋት ማረም ፈጽሞ የማይቻል መሆኑን ተገንዝበው ከድርጊታቸው በመታረም የህግ የበላይነትን እንዲያስቀድሙ ጉባኤያችን በአጽንኦት ይመክራል። በየትኛውም አካል የተፈጸሙትን የሚፈጸሙትን ይህን መሰል ሕገ ወጥ ተግባራት በሁሉም ሃይማኖቶች አስተምህሮ ተቀባይነት የሌለው ብቻ ሳይሆን የሚወገዙ ተግባራት መሆናቸውን ጉባኤያችን እያስገነዘበ ድርጊቱ በወንጀል የሚያስጠይቅ ስለመሆኑ ለማስታወስ ይወዳል። ሀገራችን ኢትዮጵያ የብዝሃ ሃይማኖት መገኛና መኖሪያ ከመሆኑ አንጻር የኢትዮጵያ የሃይማኖት ተቋማት ጉባኤ የትኛውንም አይነት የሃይማኖት ተቋማትን አስተምህሮንና መግለጫዎቻቸውን የሚያንቋሽሹና የሚያዋርዱ ንግግሮችም ሆኑ ተግባራትን በጽኑ ያወግዛል። እንዲህ ያሉትን ክብረነክ የሆኑ ተግባራትና አስተያየቶችን ሁሉ ድርጊቱ ለተፈጸመባቸው እምነት ተከታዮች በእጅጉ የሚያስቆጣ ብቻ ሳይሆን መላው ኢትዮጵያውያንን በእጅጉ የሚያስቆጡ ናቸው። የመከባበርና የአብሮነት እሴትን በመሸርሸር በሀገራችን የሰላምና የሰላማዊ ህብረተሰብ ግንባታ ሂደቱንና ጥረቱን እንዳይሳ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 የሃይማኖት መሪዎች፣ የሃይማኖት ምሁራንና መላው ህብረተሰብ በሃይማኖቶች መካከል መከባበር፣ መግባባትና መረዳዳት ይበልጥ ሊያጠናክሩ የሚያስችሉ የጋራ የተመረጡ አጀንዳዎች ላይ በህግ በስርዓትና በጥብቅ ዲሲፕሊን የሚመሩ ግልጽ አላማና ግብ የተቀመጠላቸው ውይይቶችንና ምክክሮችን በተጠናከረ መልኩ በማከናወን በሃይማኖቶች መካከል ትብብራቸውንና አጋርነታቸውን እንደሚያጠናክሩ ይጠበቃል። በቅርቡ ጉባኤያችን ወቅታዊ ሀገራዊ ሁኔታዎችን በመዳሰስና በመተንተን ሀገራዊ አውዱንና ተግዳሮቶችን ታሳቢ በማድረግ እንዲሁም ተቋሙ ብቁና ተወዳዳሪ እንዲሆን ለማስቻል የመተዳደሪያ ደንቡን አሻሽሏል። የተሻሻለውም ደንብ በተቋማት መካከል አለመከባበርን፣ አለመቻቻልን የሚሰብኩ ጥላቻን የሚቀሰቅሱና ግጭትን የሚያባብሱ ተንኳሽና ክብረ ነክ ንግግሮች እና ተግባራትን የሚፈጽሙ ግለሰቦችና ቡድኖችን በራሳቸው ተቋም ተጠያቂ የሚያደርግ የሚያደርግ ስርዓት እንዲኖር የሚያደርግ ድንጋጌ በደንቡ ላይ እንዲካተት ተደርጓል። የችግሩ ስፋትና ጥልቀት እየጨመረ ከመምጣቱ ጋር ተያይዞም ችግሩን በዘላቂነት ለመፍታትም ከአባል የሃይማኖት ተቋማት የሚወከሉ የህግና አግባብነት ያላቸው ባለሙያዎች የሚካተቱበት የተከላካይ ግብረ ኃይል አደረጃጀት በጊዜያዊነትና በቋሚነት በማደራጀት የቅድመ መከላከል ስራዎችን ለመስራት ተዘጋጅተናል። ግብርኃይሉም ችግሮችንና የችግር አዝማሚያዎችን በማሰባሰብ በመተንተንና የመፍትሄ ሀሳቦችን በመስጠት ሞያዊ እገዛ በማድረግና ህግና ህጋዊነትን የማስጠበቅ ስራ በመስራት የሀገርን ሰላምና የሃይማኖት ተቋማትን ክብርና ልዕልና የማስጠበቅ ኃላፊነቱን ይወጣል። የሁሉም እምነት ተከታዮችና አማኞች በማህበራዊ ሚዲያ ላይ ባለው አሉታዊ ዘመቻና በተፈጠረው ወቅታዊ ችግር ሳይረበሹ የጾም ጸሎትና የንስሐ ተግባሮቻቸው ላይ እንዲያተኩሩ ጉባኤያችን ይመክራል። የህግ አስከባሪ አካሉም በአማኞች መካከል ያለውን ሰላምና መከባበርን የሚያውኩ ህገወጥ ግለሰቦች ግለሰቦችና ቡድኖች ከድርጊታቸው እንዲታረሙ በማድረግ ህግና ስርዓትን የማስጠበቅ የተለመደ ህጋዊ ኃላፊነቱን እንዲወጣ ጉባኤያችን ጥሪውን ያቀርባል። በመጨረሻ ሁላችንም የሃይማኖት ተቋሞቻችንና የአስተምህሮቻችንን ክብር፣ ልዕልናና ቅድስና እንጠብቅ በማለት ጉባኤያችን የአደራ መልእክቱንና ጥሪውን ያቀርባል። የኢትዮጵያ ሃይማኖት ተቋማት ጉባኤ ለሰላም፣ ለመተባበርና ለአብሮነት ፈጣሪ ኢትዮጵያን ይባርክ ሲል መግለጫውን አስተላልፏል። ይህንንም ተከትሎ የጥላቻ ንግግርን በተመለከተ ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የተሰጠ መግለጫም በአሏህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው፣ ኢትዮጵያ ብዝሃ ሃይማኖት የሆነች ሀገር እንደመሆኗ የተለያየ እምነት ተከታዮች ለዘመናት ተፈቃግደውና ተከባብረው ኖረውባታል እየኖሩባትም ይገኛሉ። ከቅርብ ጊዜ ወዲህ ግን በተለይም የማህበራዊ መገናኛ ዘዴዎችን በመጠቀም ይህንን በጎ እሴት በመሸርሸር ውዝግብና ግጭት ለመፍጠር የሚሰሩ አካላት እየተበራከቱ መጥተዋል። በተለይም የእስልምናን መልካም እሴትና የነቢዩ መሐመድን ክብር በመዳፈር ሕዝበ ሙስሊሙን የሚያስቆጡ የጥላቻ ንግግሮች በስፋት እየተሰራጩ መሆናቸውን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተረድቷል። ጠቅላይ ምክር ቤቱም እነዚህን አካላት ከዛሬ ነገ ህጋዊ እርምጃ ተወስዶባቸው ከጥፋታቸው ይታረማሉ በሚል ቀና ሀሳቤ ጉዳዩን በትዕግስት ሲከታተል ቆይቷል። ይሁን እንጂ ጠቅላይ ምክር ቤቱ ችግሩን ከዚህ በላይ በትዕግስት መመልከት ውጤቱ የከፋ በመሆኑ የኢስላምንና የነቢዩ መሐመድን ክብር የሚነኩ አካላትን በህግ ተጠያቂ እንዲሆኑ ለማድረግ ከየትኛውም አይነት ተግባር ቅድሚያ ሰጥቶ የሚሰራ ይሆናል። የጥላቻ ንግግር በየትኛውም ወገን ቢሰነዘር ጠቅላይ ምክር ቤቱ በጽኑ እንደሚያወግዝና ተጠያቂነት እንዲሰፍን እንደሚሰራም ማወቅ ይገባል። በመሆኑም በተደጋጋሚ ተከስቶ በቸልታ እየታለፈ ያለው የኢስላምንና የነቢዩ መሐመድን ክብር የሚነካ የጥላቻ ንግግር ያደረጉ ግለሰቦች አስተማሪ ቅጣት እንዲያገኙ ጉዳዩ በቀጥታ የሚመለከታቸው የፍትህ፣ የጸጥታና የደህንነት አካላት የህግ ተጠያቂነትን ለማምጣትና መሰል ጥፋቶች እንዳይደገሙ ከመቼውም ጊዜ በላይ በልዩ ትኩረት እንዲሰሩ ምክር ቤቱ ያሳስባል። በመሆኑ የሃይማኖት ተቋማት ጉባኤ ጉዳዩ ከዚህ በላይ ከመክረሩ በፊት የጋራ አቋም በመያዝ አፋጣኝ መፍትሄ እንዲያገኝ አስቸኳይ ውሳኔ እንዲወስን፣ ሁለተኛ፣ ይህ በአደባባይ የተላለፈ የጥላቻ ንግግርና ሃይማኖታዊ ትንኮሳ በህዝበ ሙስሊሙ ላይ የፈጠረውን ህመም በአግባቡ በመረዳት የሚመለከታቸው የጸጥታና የህግ አካላት ተጨማሪ ጥፋት ከመከተሉ በፊት አስቸኳይ እርምጃ እንዲወስዱ፣ ሶስተኛ፣ የሰሞኑ የጥላቻ ንግግር ምንጩ የተራ ግለሰብ ቢመስልም ከጀርባ የአጀንዳና የሀሳብ ተጋሪዎች ያሉበት በመሆኑ ህዝባዊ ቁጣ ከመቀስቀሱ በፊት የሀገርና የህዝብ ጉዳይ ያገባናል የሚሉ ሁሉ ከጠቅላይ ምክር ቤቱ ጋር በመሆን ትንኮሳውን እንዲያወግዙ እንዲሁም ወቅቱ በሙስሊሞችና በኢትዮጵያ ኦርቶዶክስ ተዋሕዶ አማኞች የጾም ወቅት እንደመሆኑ እንዲህ አይነት ከሃይማኖትና ከኢትዮጵያዊ እሴት ያፈነገጡ የጥላቻ ንግግሮች የሚገሰጹበትና የሚታረሙበት የጽሞና ወቅት እንዲሆን ሪያችንን እናቀርባለን። ጠቅላይ ምክር ቤቱ የእስልምና አንኳር እሴቶች በተለይም የፈጣሪያችንን አላህ፣ የነቢያችንን፣ የመለኮታዊ መጽሐፍት፣ የደጋግ ተከታዮቹን ክብር የሚያጎድፉ ማንኛውም አይነት የጥላቻ ትንኮሳና ድርጊት በህግ አግባብ እንዲታረሙ ተቋማዊ ኃላፊነቱን የሚወጣ ይሆናል። ለእውነተኛ ሰላምና አብሮነት የሚቆረቆሩ አካላት ሁሉ ድርጊቱን እንዲያወግዙት ለፍትህ እንዲሰሩም ጠቅላይ ምክር ቤቱ በድጋሚ ጥሪውን ያቀርባል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት፣ አዲስ አበባ፣ ኢትዮጵያ። ይህ በእንዲህ እንዳለ ለአንዳንድ የቃላት አጠቃቀሜ ትላልቅ ሰዎችና ህጻናት ሲሰሙት ስለሚከብድ ለቃላት አጠቃቀሜ ይቅርታ ጠይቃለሁ። ከዛ ውጭ ያጠፋሁት ነገር የለም። በግልጽ ክርስትናን የሚሳደቡ ግለሰቦችም ይቅርታ እንዲጠይቁ ይደረግ። በቲክቶክ ስሙ እፎይ። ውድ የሃለታ ቤተሰቦች አብራችሁን ስለነበራችሁ ከልብ እናመሰግናለን። ሀሳብ አስተያየታችሁን አጋሩን። ሰላም